በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ሰላም ላችኋለሁ። እንደምንዋላችሁ? እንደምን እንደምንለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነቱ ተመልክቶ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 ባል የሚታወቀው ታላቅ ክብረ በዓል ነው ማለት ነው። ይህ ክብረ በዓል በሁለት ዋና ዋና ምክንያቶች ይከበራል። የመጀመሪያው ሊቃውንተ ቤተ ክርስቲያን ሃይማኖታዊ ውሳኔ ለማዘጋጀት ከሩቅም ከቅርብም የተሰባሰቡበት ቀን ስለሆነ በዚህ ምክንያት ይህንን ክብረ በዓል እናከብራለን። ሁለተኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ እፀ መስቀል በግሸን ደብረ ከርቤ የተቀመጠበት ዕለት በመሆኑ በእነዚህ በሁለት ዋና ዋና ምክንያቶች ይህንን ክብረ በዓል እናክብራለን ማለት ነው። ታዲያ ይህንን ክብረ በዓል ስናከብር ደግሞ ብዙሃን ማርያም ብለን ነው የምናክብረው። ብዙሃን ማርያም ስለምን ተባለ የሚለው ልናውቅ ያስፈልጋል። ብዙሃን ማርያም የተባለበት ምክንያት በዓለም ዙሪያ የሚገኙ ታላላቅ ሊቃውንተ ቤተ ክርስቲያን በንጉሥ ቆስጠንጢኖስ ጥሪ መሰረት አሪዮስን ለማውገዝ ሚያዝያ 21 ቀን ጉዞ ጀምረው መስከረም 21 ቀን በኒቅያ ስለተሰበሰቡ ብዙሃን ማርያም ተብሏል ማለት ነው። እመ ብዙሃን የሚለውም የሊቃውንቱን ብዛት ያመላክታል። እንዲሁም ደግሞ እመቤታችን ቅድስት ድንግል ማርያም የብዙዎች እናት ናትና እመ ብዙሃን ተብላለች ማለት ነው። ታዲያ ይህንን ክብረ በዓል እምናከብረው በሁለት ዋና ዋና ምክንያቶች ነው ብለናል። ምክንያቶቹን ብቻ ጠቅሰን ማለብ ሳይሆን ዝርዝር አድርገን ልናውቅ ያስፈልጋልና የመጀ መጀመሪያው ሊቃውንተ ቤተ ክርስቲያን ሃይማኖታዊ ውሳኔ ለማዘጋጀት ከሩቅም ከቅርብም የተሰባሰቡበት ቀን ነው ብለናል። ይህስ ደግሞ እንደ ምንድን የሚለው ልናውቅ ያስፈልጋል። ሊቃውንት አባቶቻችን የተሰበሰቡት አሬዎስን ለማውገዝ ነበረ። አሬዎስ የሚባል መናፍቅ የእግዚአብሔር ወልድን የባህሪ አምላክነት አልቀበልም በሚል ክህደት እርሱ ተሰናክሎ ሌሎችን ማሰናከል ጀመረ። ለሌሎችም መሰናከል መሆን ጀመረ። ኦርቶዶክሳዊ ሊቃውንትም ታዲያ አሬዎስ ክህደ እንዲተው ቢመክሩትም እርሱ ግን ሊመለስ አልቻለም። ይህ የአሪዎስ ክህደት ታዲያ በሊቃውንቱ መካከል ብዙ መለያየትን ፈጠረ። ጊዜው ታዲያ ታላቁ ንጉሥ ንጉሥ ቆስጠንጢኖስ የእናታችን የንግሥት ሌኒ ልጅ የሆነው ቆስጠንጢኖስ የነገዘበት ዘመን ነበርና በርሱ ዘመን ደግሞ የጣዖታት ቤቶች ይዘጉ፣ አብያተ ክርስቲያናት ደግሞ ይከፈቱ የሚል አዋጅ የተነገረበት ወቅት ነበርና ንጉሥ ቆስጠንጢኖስ በአሪዎስ ክህደት ምክንያት በኒቅያ የሃይማኖት ጉባኤ እንዲካሄድ በየሀገሩ ላሉ ሊቃውንት መልእክትን አስተላለፈ። ልብ በሉ ወገኖቼ። በንጉስ ቆስጠንጢኖስ ጥሪ መሠረት ታዲያ ከሚያዝያ 21 ቀን ጀምሮ እስከ መስከረም 21 ቀን ድረስ 2348 ሊቃውንት በኒቅያ ተሰበሰቡ። እነዚህ ሁሉ ሊቃውንት አባቶቻችን ተሰብስበው የተጠናቀቁት መስከረም 21 ቀን ነው። ከሚያዝያ 21 ቀን ጀምረው እስከ መስከረም 21 ቀን ድረስ እነዚህ ሁሉ ሊቃውንት አባቶቻችን በኒቅያ እየተሰበሰቡ ነበረ። ተሰብስበው የተጠናቀቁት መስከረም 21 ቀን ነበረ። ልብ በሉ ወገኖቼ በየሀገሩ ያሉ ሊቃውንት አባቶቻችን በኒቂያ ተሰበሰቡ። 2348 ሊቃውንት አባቶች ማለት ነው። ኒቂያ ታዲያ ለዚህ ጉባኤ የተመረጠችበት ምክንያት ምንድን ነው ካለን፣ ጳጳሱን ከማኅበረ ካህናቱ ጋር ንጉሱን ደግሞ ከሰራዊቱ ጋር አጠቃላ ለመያዝ የምትችል ሰፊና ምቹ ቦታ ከመሆኗን ባሻገር ለሁሉም አማካኝ ስፍራ ላይ ስላለች ኒቂያ ለዚህ ጉባኤ፣ አዎ ጉባኤው በኒቂያ እንዲካሄድ ተመርጣለች ማለት ነው። ታዲያ በጉባኤው ከተሰበሰቡ ሊቃውንት መካከል እንደ ቅዱሳን ሐዋርያት ሙታንን ያስነሱ፣ ለምጽ ያነጹ፣ እንካሳ ያረቱ፣ የውራንን ዐይን ያበሩ ደውያንን የፈወሱ ብዙ ቅዱሳን አባቶቻችን ነበሩ። ልብ በሉ ወገኖቼ፣ ከእነዚህ ከ2348 ሊቃውንት አባቶቻችን መካከል የበቁ አባቶች ነበሩ። እውራንን ያበሩ፣ አንካሳ ያረቱ፣ አሁ ለምጻሙን ያነጹ፣ ሙታንን ያስነሱ ታላላቅ ቅዱሳን አባቶች ነበሩበት፣ በዚህ በንቅያ ጉባኤ ላይ ማለት ነው። ይህም ብቻ አይደለም ታዲያ ስለ ርትዕት ሃይማኖታቸው ብለው በመጋደል አይናቸውን ያጡ፣ እጃቸውን ያጡ፣ እግራቸውን ያጡ አካለ ጎደሎ የሆኑ ብዙ ቅዱሳን አባቶችም ነበሩበት። ልብ በሎ ወገኖቼ ታዲያ ሊቃውንቱ ሱባኤ ይዘው በጸሎት ከቆዩ በኋላ ህዳር ዘጠኝ ቀን በንጉሥ ቆስጠንጢኖስ ሊቀመንበርነት በዕለ እስከንድሮስ አፈ ጉባኤነት ጉባኤው ተጀመረ። ንጉሡ ሊቃውንቱን እንዲህ አላቸው። ስማችሁንና አገራችሁን እንዲሁም ደግሞ ሃይማኖታችሁን ጽፋችሁ ስጡኛ አላቸው። ንጉሥ ቆስጠንጢኖስ ይህንን ትእዛዝ ባስተላለፈ ጊዜ ከነዛ ከ2348 ሊቃውንት መካከል 318ቱ ሊቃውንት አባቶቻችን ሃይማኖታቸውን ሲገልጡ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ዘዕሩይ መስልአ በመለኮቱ ወልድ ከአብና ከመንፈስ ቅዱስ ጋር በመለኮት በስልጣን በፍቃድ በሕሉና አንድ ነው ብለው ጽፈው ሰጡት። ልብ በሉ ወገኖቼ፣ ንጉሡ የጠየቃቸው ምን ነበረ? ሃይማኖታችሁን፣ አገራችሁንና ስማችሁን ጽፋችሁ ስጡኝ አለ። በዚህ ጊዜ ታዲያ የሦስት መቶ አስራ ስምንት ሊቃውንት አባቶቻችን ሃይማኖታቸውን የገለጡበት ተመሳሳይ ጽሕፈት ነበረ። ንጉሡም ታዲያ ይህንን ጽሕፈት ሲመለከት አዎ እጅጉኑ ተደንቆ ሃይማኖት እንደ 318ቱ ሊቃውንት ይሁን ብሎ አዋጅን አስነገረ። ልብ በሉ እነዚህ ሊቃውንት አባቶቻችን ሃይማኖታቸውን ሲገልጡ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው በመንፈስ ቅዱስ ተመርተው ተመሳሳይ ነገር ጽፈው ሰጡ ማለት ነው። ልብ በሉ 318ቱ ሊቃውንት በጉባኤው አርዮስን አውግዘው በመለየት በአንድ አምላክ እናምናለን የሚለውን የሃይማኖት ጸሎት ወይም ደግሞ የሃይማኖት መሰረትና ሌሎችንም የሃይማኖት ውሳኔዎችን ደንግገዋል ማለት ነው። ልብ ብሉ። ስለዚህ ሊቃውንቱ ጉባኤውን ያካሄዱት ህዳር ዘጠኝ ቀን ይሁን እንጂ በአንድነት የተሰባሰቡት መስከረም ሃያ አንድ ቀን ስለነበረ ይህ ዕለት ብዙኃን ማርያም እየተባለ ይጠራል ማለት ነው። ብዙ የቤተ ክርስቲያን አባቶች ስለ ሃይማኖታዊ ጉባኤ የተሰበሰቡበት ዕለት ነውና ማለት ነው። ሁለተኛው ምክንያት ደግሞ መስከረም ሃያ አንድ ቀን ለምንድን ነው የምናከብረው ስንል የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል በአምባሰል ተራራ በግሸን ደብረ ከርቤ የገባበትና በዓሉ የከበረበት ዕለት ስለሆነ ነው ይህንን ታላቅ ክብረ በዓል የምናከብረው። ይህስ ደግሞ ታሪኩ እንደምንድን ነው የሚለው ልናውቅ ያስፈልጋል። በባለፈው የመስቀል በዓልን ስናክብር እናታችን ንግሥት ዕሌኒ እንዴት አድርጋ የክርስቶስን መስቀል እንዳገኘች የእርሷንም ታሪክ ጭምር ከብዙ በጥቂቱ አጠር አድርገን ተመልክተናል። አሁን ደግሞ መስቀሉ ከተገኘ በኋላ እንዴትን የሆነ ነው እንዲሁም ደግሞ ወደ ሀገራችን ወደ ኢትዮጵያ ወደ ግሸን ደብረ ከርቤ እንዴት ነው የመጣው የሚለውን ልናውቅ ያስፈልጋልና ይህንን አጠር አድርገን እንመለከታለን። እንግዲህ እናታችን ንግሥት እሌኒ መስከረም 16 ቀን በ320 ዓመተ ምሕረት በዕጣን ጢስ ምልክት ቁፋሮ አስጀምራ መጋቢት 10 ቀን አግኝታ የጌታችንን መስቀል አወጣችው፣ ከተቀበረበት ጉድጓድ አወጣችው። ካወጣችውም በኋላ ደግሞ ታላቅ ቤተ መቅደስ ጎለጎታ ላይ ሰርታ በክብር አስቀመጥ ይህ የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀልም ታዲያ ከዚያ ዕለት ጀምሮ እንደ ፀሐይ እያበራ ደዌ እየፈወሰ፣ አጋንንት እያባረረ፣ ልዩ ልዩ ገቢረ ተአምራትን እየሰራ፣ ሙት እያስነሳ፣ እውር እያበራ፣ አዎ ልክ እንደ ቀድሞ ሁሉ ተአምራቱን ቀጠለ። ቀድሞም የጌታችንን መስቀል የቀበሩት ብዙ ገቢረ ተአምራትን በማድረጉ ነው። እናታችን ንግሥት እሌኒ ከተቀበረበት ጉርጓድ አውጥታ በጎሎጎታ ቤተ መቅደስ ሰርታ ብታስቀምጠው በዚያ ተቀመጠበት ቦታ ላይ የክርስቶስ መስቀል ልክ እንደ ቀድሞ ሁሉ ብዙ ገቢረ ተአምራትን ማድረግን ጀመረ ማለት ነው። ይህንንም ታዲያ ከአያላን ነገሥታት መካከል የፋርስ ንጉሥ መስቀሉን ማርኮ ፋርስ ወስዶ አስቀመጠው። በዚህ ጊዜ የኢየሩሳሌም ምዕመናን የድሉን ዜና ሰምተው ስለነበረ የአንድ ቀን መንገድ ያህል ሄደው በመቀበል ካህናቱ በዝማሬና በቸብቸቦ እንዲሁም ደግሞ በእልልታ እያጀቡ ችቦ እያበሩ የጌታችንን መስቀልና እንዲ እንዲሁም ደግሞ አብሮት የነበሩትን ሰዎች ተቀብለዋቸዋል ማለት ነው። እንግዲህ ይህ ግማደ መስቀል ለብዙ ዘመን በእስክንድሪያ ሲኖሩ በግብፅ ያሉ እስላሞች እየበዙ ኃይላቸው እየጠነከረ ሄደ። በእስክንድሪያ የሚኖሩትን ክርስቲያኖች መከራ ያደርሱባቸው ነበረ፣ ስቃይ ያሰቃዩአቸው ጀመረ። ክርስቲያኖቹም ታዲያ በአንድነት ሆነው መክረው ለኢትዮጵያዊው ለአፄ ዳዊት እንዲህ የሚል መልእክት ላኩ። መከራው ሲበዛባቸው፣ ግፉ ሲበዛባቸው፣ ጭንቁ ሲበዛባቸው በአንድነት ተማከሩና ለኢትዮጵያዊ ንጉሥ ለአፄ ዳዊት መልእክት ላኩ። ምን የሚል መልእክት ካልን ንጉሥ ሆይ በዚህ በግብፅ ያሉ እስላሞች መከራ ጽንቶብናል፣ ኃይልህን አንስተ አስታክስልን ብለው፣ ከዚህ መከራ አድነን ብለው ደብዳቤ ላኩለት። ዳግማዊ አፄ ዳዊትም ታዲያ ለመንፈሳዊ ሃይማኖት ቀንተው የክርስቶስ ፍቅር አስገድዷቸው ሀያ ሺህ ሠራዊት አስከትለው ወደ ግብፅ ዘመቱ። በዚህ ጊዜ ታዲያ በግብፅ ያሉ ኃያላን ሁሉ ፈሩ፣ ተረበሹ። ንጉሥ ዳግማዊ አፄ ዳዊትም ታዲያ እንዲህ የሚል መልእክትን ለሰላሞች ላከ። በተፈጥሮ ወንድሞቻችሁ ከሆኑ ክርስቲያኖች ጋር ካልታረቃችሁ ሀገራችሁን መጥቼ አጠፋዋለሁ የሚል ማስጠንቀቂያ ደብዳቤ ላከላቸው። በዚህ ጊዜ ታዲያ የንጉሡ መልእክት ለእስላሞቹ እንደደረሳቸው ያንን ደብዳቤ ካነበቡ በኋላ ፈርተው እንደ ጥንቱ በየሃይማኖታቸው ጸንተው በሰላም እንዲኖሩ ከክርስቲያኖች ወንድሞቻቸው ጋር ታረቁ። መታረቃቸውን ታዲያ አፄ ዳዊት ሰሙ። በዚህ ጉዳይ ንጉሡ ደስ አላቸው። እግዚአብሔርንም አመሰገኑ። በግብፅ የሚኖሩ ክርስቲያኖችም ታዲያ ከአስራ ሁለት ሺህ ወቄት ወርቅ ጋር ደስታቸውን ለኢትዮጵያዊው ንጉሥ ለዳግማዊ ዳዊት በደብዳቤ አድርገው ላኩላቸው። ንጉሡም ታዲያ የደስታውን ደብዳቤ ተመልክተው ደስ አላቸው። ደስ ብሏቸውም ታዲያ ወርቁን ግን መልሰው ላኩላቸው። ወርቁን መልሰው ልከው እንዲህ አሏቸው፣ መልሰው ደብዳቤ ጻፉላቸው። በግብፅ የምትኖሩ የክርስቶስ ተከታዮች የሆናችሁ እንኳን ደስ አላችሁ። የላካችሁልኝን አስራ ሁለት ሺህ ወቄት ወርቅ መልሼ ልኬላችኋለሁ። የኔ ዓላማ ወርቅ ፍለጋ አይደለም። የክርስቶስ ፍቅር አስገድዶኝ በተቻለ መጠን ችግራችሁን ሁሉ አስወገድኩላችሁ። አሁንም የምለምናችሁ በሀገሬ በኢትዮጵያ ረሃብና ቸነፈር ድርቅ ስለወረደብኝ መድኃኔ ዓለም ክርስቶስ የተሰቀለበት ቅዱስ መስቀልና የቅዱሳን አጽም ከሌሎች ክቡራን ዕቃዎች ጋር አንድ ላይ አድርጋችሁ እንድትልኩልኝ እፈልጋለሁና ይህንን እላኩልኝ ብሎ መልእክት ላከላቸው ልብ በለጎኖቼ እነርሱ ደስ ብላቸው ያንን ጭንቃቸውን መከራቸውን ስላጠፋላቸው ደስ ብሏቸው፣ አስራ ሁለት ሺህ ወቄት ወርቅ ቢልኩለት ያንን ወቄት ወርቅ መልሶ ልኮላቸው፣ እኔ የምፈልገው የክርስቶስን መስቀል ነው። በሀገሬ ረሃብና ቸነፈር ድርቅ ስለመጣ ያንን ረሃብና ቸነፈር ድርቅ ደግሞ የሚያጠፋልኝ የክርስቶስ መስቀል ነውና የክርስቶስን መስቀልና የቅዱሳንን አጽም እንዲሁም ደግሞ ሌሎች ክቡራን ዕቃዎችን አንድ ላይ አድርጋችሁ እንድትልኩልኝ እፈልጋለሁ ብሎ መልእክትን ላከ።

ልብ ወለገኖቼ ታዲያ በእስክንድሪያም ያሉ ምእመናን ይህ መልእክት እንደደረሳቸው ከልቃነ ጳጳሳትና ከኤጲስቆጶሳቱ ጋር ውይይት አደርጉ ውይይት አድርገው ንጉሡ ታላቅ ክርስቲያን ነው። ስለዚህ ልቡን ደስ እንዲለው የፈለገውን የጌታችንን ግማደ መስቀል ከቅዱሳን አጽምና ንያተ ቅዱሳት ጋር አሁን በመለሰው ወቄት ወርቅ፣ የብርና፣ የነሐስ፣ የመዳብ የወርቅ ሳጥን አዘጋጅተን ሰርተን እንላክለት ብለው አስራ ሁለት ሺህ ወቄት ወርቅ ቀድመው ልከውለት ነበር። ያንን ወርቅ መልሶ ነበርና በዚያ እርሱ መልሶ በላከላቸው ወርቅ፣ የብርና፣ የነሐስ፣ የመዳብ የወርቅ ሳጥን አዘጋጅተው በክብር በስነ ሥርዐት አድርገው በሰረገላ አድርገው በግመል አስጭነው ስናር ድረስ ወይም ደግሞ ሱዳን ድረስ የጌታችንን ግማደ መስቀል እንዲሁም ደግሞ የቅዱሳንን አጽም እንዲሁም ደግሞ ሌሎች ቅዱሳት ንዋያትን አንድ ላይ አድርገው አስረክቧቸው። ያንን ሁሉ ቅዱሳት ንዋያትና የክርስቶስን መስቀል ባስረክቧቸው ጊዜ በእጃቸው እያጨበጨቡ በእግራቸው እያሸበሸቡ በግንባራቸው እየሰገዱ በክብር በደስታ ያንን ተቀበሏቸው። የጌታችንን ግማደ መስቀል ወደ መካከለኛው ኢትዮጵያ ለማድረስ ሲሞክሩ ሳለ ሳይደርስ በድንገት አፄ ዳዊት ሱዳን ላይ ወይም ደግሞ ስናር ላይ አረፉ። ልብ በሉ ወገኖቼ፣ ግማደ መስቀሉም ታዲያ የግድ በዚያው በስናር መቆየት ስላስፈለገው በዚያው ቦታ ላይ ቆየ ማለት ነው። ከዚህ በኋላ ታዲያ የሟቹ የዳግማዊ ዳዊት ልጅ አፄ ዘርአ ያዕቆብ እንደነገሱ ወደ ስናር ሄዱ። ወደ ስናር ከሄደ በኋላ ግማደ መስቀሉን ከሌሎች ንዋያተ ቅዱሳት ጋር አምጥተው በመናገሻ ከተማቸው በደብረ ብርሃን ላይ ቤተ መቅደስ ሰርተው ለማስቀመጥ ሲደክሙ በሕልማቸው፣ አንብር መስቀሌ በዲበ መስቀል፣ ወዳጄ ዘርዓ ያዕቆብ ሆይ መስቀሌን በመስቀለኛ ቦታ ላይ አስቀምጥ የሚል ሕልምን አዩ። ንጉሱም ታዲያ መስቀለኛ ቦታ እየፈለጉ በኢትዮጵያ አውራጃዎች ሁሉ በመፈለግ ላይ ብዙ ቦታዎችን እየፈለጉ ስለነበረ ያንን መስቀለኛ ቦታ እስከሚያገኙ ድረስ በብዙ ቦታዎች ላይ የክርስቶስን መስቀል፣ የጌታችንን ግማደ መስቀል አሳርፈዋል። ለምሳሌ የት የታሳረፉ ስንል፣ በሸዋ በደርሄ ማርያም፣ በመናገሻ አምባ ማርያም እንዲሁም ደግሞ በእንጦጦ ማርያም በወጨጫ መስቀሉን አሳርፈውት ነበረ። መስቀለኛ ቦታ እስከሚያገኙ ድረስ የጌታችንን ግማደ መስቀል አሁን በጠሯቸው ቦታዎች ላይ ለተወሰኑ ጊዜያት አሳርፈው ነበር፣ አስቀምጠው ነበር የጌታችንን መስቀል፣ ልብ በሉ። ነገር ግን የመጨረሻውን ቦታ ባለማግኘታቸው በራእይ እየደጋገመ መስቀለን በመስቀለኛ ስፍራ አስቀምጥ እያለ ይነግራቸው ነበረ። እሳቸውም ብዙ ደከሙ። መስቀለኛውን ቦታ ለማወቅ ብዙ ደከሙ ለፉ። ነገር ግን ያንን መስቀለኛ ቦታ ሊያገኙ አልቻሉም። ዐፄ ዘርዓ ያዕቆብ ታዲያ ያንን መስቀለኛውን ቦታ ለማግኘት ለሰባት ቀን ሱባኤ ገቡ። ሱባኤ ከገቡም በኋላ ታዲያ መስቀለኛውን ቦታ የሚመራ አምደ ብርሃን ይመጣል የሚል ቃልን ሰሙ። ጌታችን ይህንን አሰማቸው። ከዚያም በኋላ ሱባኤ ገብተው ይህንን ከሰሙ በኋላ እርሳቸው ከዚያ እንደወጡ መስቀለኛውን ቦታ የሚመራ የብርሃን አምድ ከፊታቸው መጥቶ ቆመ። በዚያ የብርሃን አምድ መሪነት ወደ ወሎ ክፍለ ሀገር አምባሰል አውራጃ ውስጥ ግሸን ከምትባል አምባ መርቶ አደረሳቸው። በእውነትም ይቺ ሲመለከቷት ግሸን የተባለችው ቦታ፣ አዎ ጥበበኛ ሰው እንደ ቀረጻት የተዋበች መስቀለኛ ቦታ ሆና አገኟት። ትክክለኛ መስቀለኛ ቦታ፣ መስቀሉ የሚቀመጥባት መስቀለኛ ቦታ ሆና አገኟት። የልባቸው ስለደረሰ ደስ አላቸው። በዚያም ታዲያ በዚያ አምባ ላይ ታላቅ ቤተ መቅደስ ሰርተው መስቀሉንና ሌሎችን ንዋያተ ቅዱሳቱን በየማዕረጋቸው የክብር ቦታ መድበው አስቀመጧቸው። ዘመኑ በ14ኛው መቶ ክፍለ ለት ዘመን ነው። ከእስክንድርያ ሀገር ከመስቀሉ ጋር በልዩ ልዩ ሳጥን ተቆልፈው የመጡ ብዙ ንዋያተ ቅዱሳት አሉ። ጌታ በዕለተ ዓርብ ለብሶት የነበረው ቀይ ከለሜዳ በሀገራችን በኢትዮጵያ አለ፣ መጥቷል። ወገኖቼ ከግማደ መስቀሉ ጋር መጥቷል። ሐሞት የጠጣበት ሰፍነግ ወይም ደግሞ ጽዋ፣ አዎ ከጌታችን መስቀል ጋር መጥቷል። የተለያዩ የቅዱሳን አጽም ወደ ሀገራችን ወደ ኢትዮጵያ ከግማደ መስቀሉ ጋር መጥቷል። ስለዚህ የጌታችን የመድኃኒታችን ኢየሱስ ክርስቶስ ግማደ መስቀል ወደ ሀገራችን ወደ ኢትዮጵያ መጥቶ በግሸን ደብረ ከርቤ ያረፈበት ዕለት ነው ይህ መስከረም ሀያ አንድ ቀን ማለት ነው። ለዚህ ነው መስከረም ሀያ አንድ ቀን ግሸን ደብረ ከርቤ እያልን ይህንን ታላቅ ክብረ በዓል የምናከብረው ማለት ነው። ልብ በሉ ወገኖቼ፣ ታዲያ መስቀል ለእኛ ብዙ ነገራችን ነው ወገኖቼ። በመስቀሉ ድነናል። ኤፌሶን አንድ ሰባት ላይ እንደምናገኘው በመስቀሉ ክርስቶስ ወደ ራሱ አቅርቦናል፣ በሰማያት ወደ አባቱ አቅርቦናል። ዮሐንስ 1232 ላይ ኤፌሶን 2 13 ላይ እንደምናገኘው በመስቀሉ ከእግዚአብሔር ጋር ታርቀናል፣ ሰላምንም አግኝተናል። ሮሜ 52 ላይ አንደኛ ቆሮንቶስ 137 ላይ እንደምናገኘው በመስቀሉ የዳ ደብዳቤያችን ተደምስሶልናል። ቆላሲያስ ምዕራፍ 2 ቁጥር 14 ላይ እንደምናገኘው በመስቀሉ ወደ ቅድስተ ቅዱሳን ለመግባት ሞገስን አግኝተናል። ዕብራውያን 10 ቁጥር 19 ላይ እንደምናገኘው በመስቀሉ ላይ በፈሰሰው ደም ከበደላችን ሁሉ ታጥበናል። ወገኖች በመስቀሉ ቤዛነት እንመካለን፣ አዎ ገላትያ 6 14 ላይ እንደምናገኘው። ስለዚህ መስቀል ለእኛ ብዙ ነገራችን ነው። ክርስቶስ የተሰቀለበት ያ መስቀል ዛሬም በሀገራችን ኢትዮጵያን ያለው በእውነት የታደለንን ወገኖቼ። ብዙ ሀገሮች ይህንን ተመኝተው ግን ሊያገኙ አልቻሉም። እግዚአብሔር አምላክ የመረጣት ለመቤታችን ለቅድስት ድንግል ማርያም የአስራት ሀገር አድርጎ የሰጣት ኢትዮጵያ ብዙ የቅዱሳን አባቶቻችን አጽም ይገኝባታል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ደሙን ያፈሰሰበት ግማደ መስቀል በሀገራችን ኢትዮጵያ ይገኛል ወገኖቼ። አዎ ብዙ ታቦት እጽዮን የት እንዳለች እንኳን የማውቁ አሉ። እኛ ግን ዛሬ በሀገራችን ኢትዮጵያ ታቦት ጽዮን አለች። በእውነት እንዴት አይነት እድለኞች ነን ወገኖቼ። እንዴት አይነት እድለኞች ነን። ስለዚህ ዛሬ መስከረም ሀያ አንድ ቀን በሁለት ዋና ዋና ምክንያቶች ይህንን ታላቅ ክብረ በዓል እናከብራለን ብንላል። የመጀመሪያው ሊቃውንተ ቤተ ክርስቲያን ሃይማኖታዊ ውሳኔ ለማዘጋጀት ከሩቅም ከቀርበም የተሰባሰቡበት ቀን ስለሆነ ነው። ሁለተኛው ደግሞ ጌታችን መድኃኒታችን የየሱስ ክርስቶስ የተሰቀለበት ቅዱስ መስቀል በግሸን ደብረ ከርቤ የተቀመጠበት ቀን በመሆኑ ነው። ስለዚህ በእነዚህ ሁለት ምክንያቶች ዛሬ መስከረም 21 ቀን ብዙኃን ማርያም እያልን የእናታችን የመቤታችን የቅድስት ድንግል ማርያምን አመታዊ ይከሯል በታላቅ ድምቀት እናክብራለን ማለት ነው የጌታችን የመድኃኒታችን የየሱስ ክርስቶስ ግማደ መስቀል የሚገኝበት ቦታ ላይ የእናታችን የመቤታችን የቅድስት ድንግል ማርያም የቃል ኪዳን ታቦት አለና አንድ ላይ ክብረ በዓሉን እናከብራለን ማለት ነው። በግሸን ደብረ ከርቤ የእናታችን የመቤታችን የቅድስት ድንግል ማርያም የቃል ኪዳን ታቦት አለ። እንዲሁም ደግሞ ቅዱስ መስቀሉ ባረፈበት ቦታ ላይ ሁሉ ይህ ክብረ በዓል ይከበራል። ለምሳሌ መናገሻ ማርያም ላይ የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል አርፏልና መስከረም 21 ቀን ይህ ክብረ በዓል ይከበራል። እንዲሁም ደግሞ በሌሎችም ቦታዎች ባረፈባቸው ቅዱስ መስቀሉ ባረፈባቸው ቦታዎች ሁሉ ይህ ክብረ በዓል በታላቅ ድምቀት ይከበራል ማለት ነው። ስለዚህ ይህንን ክብረ በዓል ስናከብር ለምን እንደምናክብር ልናውቅ ያስፈልጋል። ለምን እንደምናክብር ካወቀን ደግሞ ላላውቁት ወንድሞቻችንም ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብቶ ልናስመክር ስናሰታ ማተቡን በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያውቅነውን ስለማናሳውቅ ብዙቶቻችን ወንድሞች ልጆቻችን እየሳቱ ነው ያሉትና የሳቱት ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን ቤተ ክርስቲያናችን አስተምሮ ለእናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሷ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን የሚርዳ። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል ሊመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነው ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው። እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። አደረጋችሁ ደግሞ ዛሬ እንደ አጋጣሚ እናሰምረው ሰምታችሁ ሊሆን ይችላል በቀጣይ ከዚህ የሚለቀቁ አስተምህሮች ወደ እናንተ አይደርሱም ማለት ነው ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ ያደርጋችሁ የዶል ምልክቱን መጫን ይኖርባችኋል ማለት ነው እግዚአብሔር አምላካችን እስከሆነ አሳት ጠብቆ ያስተማረን የመከረን የገሰጸን አባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን ስብሐት ለእግዚአብሔር ወለወላዲቱ ድንግሎ ለመስቀሉ ክቡር ይቆየም